ናታን እንግዲህ ለገኒ ሱቅ ከፍቶላታል። ገኒም በጣም በጣም ደስ ያላት አላመነችም። እንግዲህ ናታን ባለፈው ጉሎት ላይ ስትሄድ ከዚህ የተሻለ ስራ እንፈልግልሻለን ብሏት ነበር። መጀመሪያ ጭራሽ ስራ እንድትሰራ አልፈለገም ነበረ። ነገር ግን እሷ በጣም ስለተቆጠች የተሻለ ነገር ፈልጎ አግኝቶላታል። አሁንም ከዚህ እዚህ አካባቢ የተሻለ ስናገኝ እንከፍትልሻለን ሲላት፣ አያያይ ይሄ ይበቃኛል ብላለች ማለት ነው ኤፍራታም እንግዲህ የዲኤን ኤውን ውጤት አውቃለች። በጣም ደንግጣና ፈርታ ነበረ። ነገር ግን ውጤቱ ያሰበችውና የጠበቀችው ስለሆነ በምላሹ በጣም ተደስታለች ማለት ነው። ዶክተሩም እንግዲህ እርግዝናውን ለናታን እንድትነግረው ይነግራታል። ይህ የሚደበቅ ነገር አይደለም፣ ጽንስ ነው የሚያርግ ነገር ነው ብሏታል። አዎ ትክክል ብሏል ዶክተሩ ማለት ነው። ኤፍራታ ለምንድን ነው መናገር ያልፈለገችው? ዶክተሩ ካልሆነ እኔ እነግረዋለሁ ሲላትስ ለምን ከለከለችው? ሰላም ሰላም ብያለሁ ውድና የተከበራችሁ ውዴ ቻናል የቤተሰቦች ሰዎች የምወዳችሁ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ሙስሊም ወገኖችም ሰላም ብያለሁ፣ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የምትመጡ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ደግሞ ቪዲዮ ላይክ በማድረግ እስከ መጨረሻው ድረስ ተከታተሉ። ሀሳብ አስተያየት ኮመንት ላይ ጻፉ ማለት ነው። ቀጥታ ወደ ቪዲዮ ኔራን ሐረግ ተከታታይ ድራማ ተለቋል። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ያው ገንዬ ኤፍራታን ለማየት ስትል ጉልት ጀምራ ነበረ። ጉልት ስትጀምር እንግዲህ ቢኒም፣ ዳጊም እንዲሁም ናታን ደስተኛ አልነበሩም። ከዛም እንግዲህ ከዛ የተሻለ ስራ እነ ኤፍራታ ቤት አካባቢ ፈልጎ ላውንደሪ ቤት ላውንደሪውን ቤት ከፍቶ ከጨረሰ በኋላ ከቢኒ ጋር ሆኖ አውርተው ከጨረሱ በኋላ ከዛ ናታን እንግዲህ ቢኒን እገኒ ጋር እንዲደውላት ያደርጋል። እገኒም እንግዲህ እንደ ደጎላት ፈጥና ትመጣለች። ፈጥና ስታይ ለምንድን ነው አስቻኩላችሁ የጠራችሁኝ ብላ ጠይቃችኋለች። ከዛ ቢኒም ቀበሉ ብሎ እንግዲህ ናታን ይሄንን ከጉልት ይሻላል ብሎ ይሄንን ላውንደሪ ቤት ከፍቶልሻል ስላት በጣም ተደነግጣለች። በጣም ትደሰታለች። ናታን ለምን ሁሉ ይሄን ሁሉ ወጪ አወጣ ምናምን ትላለች። ይኸው ከኤፍራታ ቤት ቅርብ ልጅሽን እንድታይ እዚህ ጋር ከፍቼልሻለሁ። ከዚህ የተሻለም ስናገኝ እዚህ አካባቢ እንከፍትልሻለች። አያያያ ይሄ ይበቃኛል። አዳጊ ራሱ አላምንም። በጣም ነው ደስ ያለው። ምክንያቱም ጉንዴት ያው ትንሽ ይከብዳል። ፀሐዩ ምኑ ሲጨማመር ወዲያው ህመም ነው። ከዛ ናታንም በጣም አመሰግናለሁ፣ እግዚአብሔር ይስጥን ውላ በጊቢና በደንብዩ ይሏታል ማለት ነው። እንግዲህ ቢንያምና ናታንም ያው ስላለፈው አንስተው እንግዲህ ሁለተኛ እንደዚህ አይነት ነገር አይደገምም ተባብሎ ቃል ተግባብተዋል ማለት ነው። ከዛም እንግዲህ ቤዛና ናኦድም ይው ይህዋን ማፈላለጋቸውን ቀጥለዋል። ይህን ሁሉ ሰው ጠይቀን ግን እንዴት አንድ ሰው እንኳን አየናት የሚለኝ ይጣፋል። ቤዛ በጣም የአዘነችና እየተከፋች ነው። ናኦድም ተስፋ እንዳትቆርጥ እያበረታታት ከጎና ነው። ከዛ ብዙ ጊዜ ረጅም ጉዞ ከሄዱ በኋላ በራሴ ጉዳይ ተጠምጬ ስላንተ ችላልኩ ለምንድን ነበር እነግርሻለሁ ያልከኝ ምን ሆነ ነው ትላለ ብትጠይቀውም፣ ናኦድ የራስሽ ችግር ይበቃል አሁን ይህን ችግር ስታልፊው ይናግርሻለሁ። አሁን የሚነገር ነገር የለም ይላታል። ከዛም እሺ በቃ ደክሞኛል፣ እዚህ ጋር ጠብቃለሁ፣ መኪናውን አምጣ ብላ መኪናውን ሊያመጣ ይሄዳል ማለት ነው። ከዛም እንግዲህ ቤዛ ትጠብቀዋለች። ከዛ እንግዲህ ሉሊት ደግሞ ያው ያፌት ስለ ናታን እንድትከታተል ስለ ስራ ሰጥቷት ነበረ። እሷም እንግዲህ ስላለው ነገር ትነግረዋለች። መውጫ መግቢ ሆና የጣም እንድትነግረው ይፈልጋል። ከዛም እንግዲህ አንድ ቀን ቤዛንና ጽዮንን ሰብስቦ ሲያወራ ቆማ እያዳመጠች ነበረ። እንዲሁም አንድ ቀን ቤዛን የምናወራው ነገር አለ ነገር ግን አሁን አይደለም ብሏታል። ከዛም ቤት እንዳላደረ ና ውጭ እንዳደረ ትነግረዋለች። በቃ አሁንም ሲገባ እንወጣበት የሚገባበትን ተከታትለሽ እንድት ነግሪ ይላታል። እሷም እንግዲህ እሽ ብላ ከሱ ሀሳብ መካ መስማማቶች አመራጭ ሰሌላት በሀሳቡ ተስማምተ ወደ ቤት ትሄዳለች። ወደ ቤት ስትሄድ እንግዲህ ጽዮን ስዕል እየሳይ ታገኘታለች። እንዲህ እኔ ነው እንዲምትሲኝ ትላለች። አዎ አንችን ምስልሽ እያነች ትነግራታለች ማለት ነው። ከዛ እሷን በጣም ደስ ይላታል። ከዛም እን ፈገግ ብላ ትቀመጣለች። ፍጠጥ ስትልባት እንዲ ምነው አፈጠጥሽብኝ ትላታለች። ከዛ እንዲ እየሳልኩሽ መሰለኝ ማፍጠጥ ያለብሽ ወረቀት ላይ ነው እንጀምስ ኔ ነን ትላታለች። አይ ረስቸዋለሁ ወረቀት ላይ መሳሌን ትላታለች ማለት ነው። ከዛ እስከምትጨርሽ ቸኩ እያለውና ስትላት አንቺ መቶ አመት እንዲሆን ጠብቅሻለሁ መቶ አመት አደለም አብደሽ እንድትጠብቂ ነው የማደርግሽ ትላታለች። ከዛም እንግዲህ የጽዮን የሳለችውን ስል ስጭት ጨርስ ለሉሊት ታሳያታለች። ሉሊት መነስ ስታየው በጣም ትደነግጥና የታለሰ ተሳለች። ሰሉንም እንግዲህ የሳለችው አንድ ሰው ሲንኩ ላይ ተመቶ ሲወድቅና ሽንት ቤቱን እንዲሁም ደግሞ ራሷ ልብት ነበር የሳለቻት። እንግዲህ እዚህ ጋር አንዷ ተመታ ሲንክ ላይ ስትወድቅ፣ ይሄ ጋር ደግሞ መሸዋ ብላ ታስረዳታለች። በዛን ሰዓት ራሷን እየነካካች በጣም ትደነግጣለች ማለት ነው። ከዛ ቆይም ለማድረግ እየሞከርሽ ነው፣ እንግዲህ እኔ ሀሳቤ ላይ ውስጥ ላይ የሚመላለሰው ይሄ ነው ብላት ከዛ ታስረዳታለች። ከዛ እንግዲህ እኔኮ ብዙ ስራ አለብኝ ብላ ተነሳ ጥላት ትሄዳለች ማለት ነው። ከዛም እንግዲህ ናታን ከስራ ሲሄድ የያፌት ጠባቂ ነው የሚባለው እየተከታተለው ነበረ። ከዛ እንዴትም ብሎ ሸውዶ ባጃጅ ጀርባ ይደበቃል። ከዛም የዲያና እናት ትደውልለታለች። የዲያና እናት ስትደውል አሁን ዛሬ እንኳን ማመልጥ አይመስለኝም እስከ ዛሬ እንተ እየሸወልካቸው ታመልጤን እንዴትም አድርገህ አምልጣቸው ትላለች። ዛሬ እንኳን ከብዷል ይላታል ። እሷም ምን አይነት ልብስ ነው የለበስከው ትለዋለች። እሱም የለበሰውን ልብስ ያስረዳታል። ከላይ ጥቁር ጃኬቱ ጥቁርና ከውስጥ ነጥ ያለ ልብስ እንደለበሰ ይነግራታል። ከዛ እሷም እንግዲህ እንደሱ የለበሰ ሰው ከዛ ከሚከታተለው ሰው ታስቀምጥለታለች። ከዛ ይህን ከይህን ወጥ ወጥ ካበለጥኩ ባልከው ወጣው በኋላ ስለዛ እናወራለን። ምንም የተለየ ነገር የነገረችኝ የለም። ጥሩ ብላል። እንግዲህ እሱ የሚያመልጥበትን መንገድ ታመቻችለታለች። ከዛም እንግዲህ ዲያና ከቤት ስትወጣ እናትየዋ ብትጠራትም እናቷ ማናገር አልፈለገችም። ከዛ ተነስታ ትሄዳለች። ከዛ ሲወጣ ወንድሟ ከላይፍ ላይ ሲወጣ ይገናኛሉ። ከዛም እንዲህ ምን ሆናችሁ ነው? በዚህ ሰዓት ወዴት እየሄዳችሁ ነው? እንግዲህ እህት ብጠራትም አልሰማኝ አልሰማችኝም ወዴት ነው የምትሄጅ? ብላትም አላናገረችኝ። አንነግራት ብላ እናትየዋ ጥላት ሄዳለች። እህቴ ምን ሆነች ነው ይላታል። እሷም አይ ብቻዬን ሆኜ ነው መሄድ እፈልጋለሁ ትለዋለች። የትም ይሁን አብሬ ሄዳለሁ። አይኔ፣ ብቻዬን ነው መሄድ የምፈልገው ስትለው እሱ በፍጹም አይሆንም የትም ቦታ ይሁን አብሬ እሄዳለሁ ይላታል። እንግዲህ የምትፈልገው ቦታ ይሄዳሉ። እዛም ሄደው እንግዲህ ወዴት ነው መሄድ የፈለግሽው የልትሄጂ ነበር? ያው ጓደኞች ጋር ነው መሄድ የፈለግኩት ነበር ትለዋለች። እሱም እንግዲህ ምን ሆነሽ ነው እህቴ? ቢያንስ እኮ እናቴ ትጨነቅናለች አንቺ እንደዚህ ስትሆኚ እናቴ ተጨነቃለች አደል? ብላ ታወራለች። እሺ ለምንድን ነው ማን ያስከፋሽ? ምን ሆነሽ ነው ብላት? አሁን አንነግርህም አሁን አጠገቤ እንድትሆን ብቻ ነው የምፈልገው ትለዋለች። ከዛም ወንድሟ ይስማማል በሀሳቧ ከዛ ይዟት ይሄዳል ማለት ነው እውነቱን ነግረው ያለውን ያወሩትን ነገር ሰምቻለሁ ብላ ለወንድሟ ብትነግረው የተሻለ ነገር ይሆናል። ሁለቱም እንግዲህ የእናታቸውን ወንጀል ተሸክመው ራሳቸውን ከሚጎዱ እውነታውን አጋልጠው መቀጣት ያለበት ይቀጣ፣ አሪፍ ነው። ከዛ እንግዲህ ኤፍራታ ያው የዲኤንኤ ውጤታታ በጣም ተደስታለች። ዶክተሩ ጋር አውርታ አማክራለች። ስለ ጽንሱ መናገር እንዳለባት ዶክተሩ ቢመክራት አሁን መናገር አልፈለገችም። ነገር ግን እሷ ከዚህ በላይ ብትናገርና እውነቷን ብትጋፈጥ የተሻለ ነው። ያፌትም እንግዲህ ምንም አይነት ነገር ልታደርጊ እንዳትሞክሪ ብሎ በጣም እያስፈራራንበት የተናገራት። ምን ማድረግ የማላሰብኩም፣ እንተ ምን ለማድረግ አስበሃል? እኔማ ምን ማድረግ አላሰብኩም። አሁን እንሂድበት አለ ብሎ ተነስቶ ይዟት